ሀይምዬና ብሩኬ ዛሬ ተገናኝተዋል። ብሩኬም የጠፋበትን ምክንያቱን ተናግሯል። ራሴ ማዳመጥ ለራሴ ጊዜ መስጠት ስለምፈልግና ከጭቅጭቅ መራቅ ስለምፈልግ ነው እንጂ ሌላ ምንም የተፈጠረ ነገር የለም፣ እኔ በጣም ደህና ነኝ ብሏል። አንዳንድ ሰዎች ብሩኬ ሆስፒታል ገብቷል፣ ዱባይ ገብቷል፣ እግዚአብሔር ይማርህ እያላችሁ ስታሟርቱ የነበራችሁ ሰዎች ልቦና ይስጣችሁ። በሰው ህይወት ውስጥ ገብታችሁ የነሱን ህይወት እኛ እንኑርላችሁ የምትሉ ሰዎች መጀመሪያ የራሳችሁን ህይወት ኑሩ። በሰው ህይወት ጣልቃ ገብታችሁ አትፈትፍቱ። ከቻላችሁ መልካም ነገር ተመኝታችሁ እለፉ። ሀይሚ እና ብሩኬ እንዲታረቁ አንድ ላይ እንዲሆኑ ከፈለጋችሁ የሚያስታርቅ የሚያስማማ አንድ የሚያደርግ ኮሜንት እጻፉላቸው። ሲቀጥል እንግዲህ ዛሬም ሀይሚዬና ብሩኬ አሁንም ጭቅጭቅ ላይ ናቸው። መደማመጥም ነገሮችን ሰከን ብለው ማውራትም አልቻሉም። ልክ ፊልም እንደሚሰራ ሰው ካራክተር ውስጥ ነው የሚገቡት። በቃ ቀጥታ ካራክተራቸውን ይዘው ነው የሚገቡት። ሀይሚም ስሜታዊ ናት፣ ብሩኬም ስሜታዊ ነው። በስሜታዊ ነገሮች መስተካከል አይችሉ። እስቲ እናንተ ሁለታችሁ ተረጋግታችሁ አውሩ። ጓደኞቻቸው ደግሞ ሀይሚና ብሩኬ እንዲታረቁ ከፈለጋችሁ ሀይሜ ለብቻ አውርታችሁ፣ ብሩኬ ለብቻው አውርታችሁ አስማምታችሁ በውስጥ ከዛ በኋላ ወደ ካሜራ አምጥታችሁ ነው እንጂ እሱም እንደተናደደ ሀይሜም እንደተናደደች ስሜታዊ እንደሆኑ አምጥታችሁ ካሜራ ላይ እንደዚህ የማይሆን ነገር ሲነጋገሩ ማየት ራሱ በጣም ነው የሚደብረው። እውነት ለመናገር ማለት ነው። እና ሰላም ለእናንተ ይሁን ውድ የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ሀይሚዬና ብሩኬ አብረው ስለመጡ በጣም ደስ ብሎኛል። ሁለቱ ይጨቃጨቁ እነሱ ይሻሉኛል እነዚያ ሁለት ሰዎች ከሚገቡ ማለት ነውና። እንግዲህ ብሩኬን በመጥፋቱ በጣም ብዙ ነገር ስናስብ ነበረ። ምኑ ነው ይሆን ምን ወስኖ ይሆን እያልን ነበረ። ግን እሱ እኔ በጣም ደህና ነኝ፣ ራሴ ማዳመጥ ለራሴ ጊዜ መስጠት ስለምፈልግ ነው እንጂ እኔ ደህና ነኝ ብሏል። ሀይሚዬም እንግዲህ ነገሮችን በመነጋገር ለማስተካከል እየሞከረች ነው። እውነት ለመናገር ሀይሚ ብሩኬ እንደምታዩት ነው፣ ስሜታዊ ነው፣ ወንድ ልጅ ነው የሆነ ነገር ሲናገረው ይሰነዝራል ምናምን እና እሱ ችግር ውስጥ እንዲገባባት አትፈልግም። ነገሮችን ብሩኬን ሳትፈልገው ቀርታ ለብሩኬ ስሜት ስለሌላት አይደለም ሀይሚ ማለት ነው። ግን ሀይሚ ብሩኬ ችግር ውስጥ እንዲገባ አትፈልግም። ነገሮችን እሷ ተጋፍጣ ለማስተካከል በንግግር በትዕግስት ለማስተካከል እየሞከረች ነው። ግን በዛ ውስጥ ደግሞ እሷ በተመልካች ዘንድ ደግሞ እንደምታዩት በጣም የስድብ ማዕበል ነው እየወረደ ያለውና ትናንትና፣ እንግዲህ ሀብል ነው እያሰረላት አደለ። ሀይሚ መጀመሪያ ላይ ስትናገር የነበረው ዳኒ ሁለተኛ ወደ ሕይወቴ እንዳይመጣ የራሱን ሕይወት እንዳስተካክል እያለች ነበረ አይደለም፣ መጀመሪያ ስታወራ የነበረው። ግን መጨረሻ ላይ ሀብል ሰጣት ማለት ነው እንግዲህ። ሀብል ሲሰጣት፣ ሀይሚን ታውቃላችሁ የዋህ ናት፣ ሸመኛ ናት ምናምን ነገር እና እንግዲህ እሱንም ተቀብላ ነው የሄደችው። ግን በዛ ውስጥ ግን ትገደል የሚል ኮሜንት ተጽፎ ነበረ። ግን ከጻፈችው ልጅ በላይ እኔ ያናደደኝ ላይክ ስታረጉ የነበሩ ሰዎች ማለት ነው። እና ለድምፄ በጣም ይቅርታ ጉፋን ይዞ ነው። ላይክ ስታደረጉ የነበራችሁ ሰዎች ግን በጣም ትገርማላችሁ። አሁን ሀይሚ ምን አደረገቻችሁ? የእውነት ገና ይቺ ሕፃን ልጅ ትገደል ትላላችሁ? ምን አደረገች? ነፍስ አላጠፋች። ምን አደረገቻችሁ? ከዚህ ችግር ውስጥ እኮ የገባችው ያው በብሩኬ ምክንያት ነው አደለም? ብሩኬ ሶሲ መጣች፣ ሶሲ በያዘችው ጦስ እንግዲህ እየተባለ እየተባለ እዚህ ደረሰ። ብሩኬ እራሱን ችሎ ወጣ፣ ሀይሚ ቀረች። ሀይሚ ደግሞ እነዚህን ሁለት ሰዎች እየተጋፈጠች ነው። በተቻላችሁ አቅም በጸሎታችሁ አስቧቸው የእውነት ማለት ነው። የምትወዷቸው የምታከብሯቸው የእውነት በጸሎታችሁ አስቧቸው። ሀይሚዬ እና ብሩኬ እንደዚህ አይደሉም። የምናቃቸው የእነሱ ጸባይም አይደለም። ግን ነገሮች ተስተካክለው መልካም እንደሚሆኑ ተስፋ አደርጋለሁ። እግዚአብሔር በመካከላቸው ተገኝቶ ነገሮችን ፈቶላቸው፣ ፍቅራቸው እንደ ድሮው እንደሚመለስ ባለሙሉ ተስፋ ነኝ። እና ውድ ተመልካቾች እንግዲህ ዛሬ እንግዲህ ሳምሪ ደግሞ መጨረሻ ላይ ከነሀብ ጋር ሂዳለች ቡታጀራ መጨረሻ ላይ እንግዲህ የሀይሚና የብሩኬ እውነታውን ነገረቻቸው ብለው እራሳቸውን ይዘው ዝም ብለው ጨረሱት፣ እውነቱን ሳይነግሩን ማለት ነው። ኧረ ተው፣ ለእኛ አስቡልን። እውነት ሰው መውደድ በጣም ከባድ ነው በነገራችን ላይ እና እግዚአብሔር ከሁላችሁም ጋር ይሁን። ነገሮች ተስተካክለው እንደምትመጡ ተስፋ አድርጋለሁ። ሰብስክራይብ